ከቀለም ትምህርት በተጨማሪ በሙያና ክህሎት ተማሪዎችን በማነጽ ረገድ የትምህርት ተቋማት ከፍተኛ ሚና አላቸው። ተማሪዎች ከንድፈ ሀሳብን ባለፈ ተግባር ተኮር ልምምድን እንዲያዳብሩ የትምህርት ተቋማት ያግዛሉ። በአዲስ አበባ ከተማ ልደታ ክፍለ ከተማ የሚገኘው የልደታ ልማት ትምህርት ቤት ተግባርም ለዚህ ማሳያ ነው። ትምህርት ቤቱ በግቢ ውስጥ በስፋት የሚያከናውነው የከተማ ግብርና ተማሪዎች ለነገ ስንቅ የሚሆናቸውን ልምምድ እንዲያዳብሩና አማራጫቸውን እንዲያሰፉ የሚያግዝ ነው። ትምህርት ቤቱ በትኩረት የሚሰራባቸው አትክልቶች፣ የዶሮና አሳ እርባታ የከተማ ግብርና ስራ ተማሪዎች የተግባር ትምህርትን የሚለማመዱበት ሆኗል። ዶሮዎች አሉን፣ አሳዎች አሉን። እነዚህን በተግባር እየሰሩ ለተማሪዎች ደግሞ እዚሁ በትምህርት የምንማረውን በአካል ስንወጣ ደግሞ በአካል እያገኘን እየተማርን እንገኛለን። ተማሪዎቹ በግብርና ክበብ በመታቀፍም የከተማ ግብርና ስራ ላይ ይሳተፋሉ። ይሄ ደግሞ ስለ ግብርና የተሻለ ግንዛቤ እንዲኖራቸው አስችሏል። እንደነዚህ አይነት አትክልቶች ላይ አረም ካሉ እነሱን በማውጣት ወይም በመቁረጥ፣ እንዲሁም ደግሞ አትክልቶችን በመኮትኮት በአሳዎቹ ደግሞ የተለያዩ ምግቦችን መስጠት፣ እንዲሁም ደግሞ ዶሮዎቹ ላይ ደግሞ የዶሮ ቤቶችን ማጽዳት፣ እንዲሁም ደግሞ ለዶሮዎቹ አንዳንድ ምግቦችን የሚመሳሰሉትን ስራዎችም ይሰራል። ወጥተን አሁን ትሬሲንግ ወይም ደግሞ እርከን ምናምን እና ውሀ እንዴት እንደምናጠጣ ውሀ ማጠጫ ሁለት አይነት መንገዶች አሉ። እሱን እየወጣን እናያለን። ሌላኛው ደግሞ ክሮፕ ሮቴሽን ወይም ደግሞ ይሄ የአፈር ለምነትን ለመጠበቅ ዘር እያፈራረቅን መስራት እንዳለብን ናን ጄስ ላይ ደግሞ የተለያዩ የአትክልት አይነቶች አሉ። ሶይል ኮንዘርቬሽን አሁን የአፈር ለምነትን አጠባበቅ ናም ስለምንማር ወጥተን እነሱን በተግባር ነው ያለን። ተማሪዎች በከተማ ግብርና ላይ ተሳትፎ እንዲያደርጉ መበረታታቱ ጤናማ አስተሳሰብን እንዲላበሱ በማስቻል አዲስ ነገር ላይ እንዲመራመሩ መንገድ የሚከፍት ነው ፕራክቲካሊ መሆኑ። አንደኛ ነገር አይረሱትም። ሁለተኛ ጥቅምና ጉዳቱን እዛው ስለሚሞክሩ ውጤታማነቱ ሰፊ ነው። በልጅነት አይምሯቸው ግብርና ከተማ ግብርና ላይ መሳተፋቸው ትልቁ አስተዋጽኦ ስትረስ የሚባለውን ድባቴ የሚባለውን ነገር ይቀንሳል። ምክንያቱም የሚያዩት ኢንቫይሮንመንት በራሱ አረንጓዴ ነገር ነው። ከዛ ሲቀጥል ደግሞ ህልዚ የሆነ ምግብ ይመገባሉ ማለት ነው። አመጋገባችንም ለአይምሮ ጤንነታችን ትልቅ አስተዋጽኦ አለው። ሌላው ደግሞ ልንረዳ የምንችለው ነገር አሁን በተለይ ጀኔሬሽኑን ስናየው ወጣቱን ስናየው በአብዛኛውን ስልክ ላይ ነው የሚጠመደው ና ነገር ግን በየጓሮ አትክልቱ ላይ እነዛን ነገሮች እየተከለ በየግቢው፣ በየቤቱ ትምህርት ቤት የተማረውን ቤቱስ ተግባራዊ የሚያደርግ ከሆነ ጊዜውንም በአግባቡ የመጠቀም ነገር ይኖራል። አንድ ሰው ከኔቸር ከራቀ ወይ ደግሞ ከተፈጥሮ ከራቀ ጤንነቱ ላይ አስቸጋሪ ይሆናል ማለት ነው። ከኔቸር ጋር ባለን ግንኙነት ማንነታችን፣ ስነ ንቦናችን ይገነባል ማለት ነው። በተጨማሪም የተማሪዎች የአስተሳሰብ አድማስን በማስፋት በትንሽ ቦታ ብዙ ማምረት እንደሚቻል ያለማምዳቸዋል። ስራው በየትኛውም አካባቢ ባገኙት ነገር ማምረት እንደሚችሉ አስተምሯቸዋል። ትምህርት ቤት ላይ ይሄን ነገር ፕራክቲስ መደረጉ ፊክስድ ማይንድ ሴት እና ግሮዝ ማይንድ ሴት የሚባሉ ነገሮች አሉ። ፊክስድ የምንለው አስተሳሰብ ልቀታችን ችግር ካለ በምንም አይነት ችግርና ሳያልፈን አንሄድም የሚል አመለካከት ሲኖረን ነው። ግሮዝ ግን እያደገ የሚሄድ ያስተሳሰብ ልቀት ነው ማለት ነው። ስለዚህ አሁን እነሱ ከትምህርት ቤት ላይ በጣም በትናንሽ ቦታ በሃይላንድ ምናምን የመትከልን ልምድ ካረጉት አንደኛ ነገር ይሄ እንደ ሀገርም ማይንድ ሴታችን ይቀየራል ማለት ነው። ቦታ የለኝም፣ ኮንዶኒየም ላይ ነው የምኖረው፣ አፓርታማን አይመችም ከሚል አስተሳሰብ እንወጣለን ማለት ነው። እኔም አባቴም እናቴም ትንሽ ቦታ አለ፣ በዛ ቦታ ላይ የተለያዩ የጓሮ አትክልቶችን እንተክላለን ማለት ነው። ስለዚህ አረንጓዴ ነገርም ደግሞ ለአእምሮም በጣም ደስ ስለሚል በጣም ይጠቅመናል። ተማሪዎች የነገ ሀገር ተረካቢዎች መሆናቸውም ነው። መሰል እንቅስቃሴዎች ደግሞ የነገው ትውልድ ላይ የአምራችነትን አስተሳሰብ የሚቀርጹ ናቸው። ስናድግ ደግሞ የራሳችን የሆነ የስራ እድል ለመፍጠር ያግዘ። አሁን ቤታችን ውስጥ በትንሽ እንትን ከጀመር ነው እሱን እየሸጥን ሊሆን ይችላል ሌላ ትልቅ ቦታ መሬት ገዝተን ሊሆን ይችላል ወይ ያለን ቦታ ላይ እያረባን ማረግ እንችላለን። ከተፈጥሮ የተሰሩ ምግቦችን በቀላሉ በማግኘት ጤናችንንም መጠበቅ እንችላለን ማለት ነው። ስለዚህ ወደፊት እንደዚህ ነገ እንደዚህ አሳ እርባታዎችን እንዲሁም አትክልቶችን በሰፊው አትክልቶችን ለመስራት አስባለሁ። ሁሌም ማለት ጠባቂ ከሆነን ወይ ደግሞ ከገበያ ከሆነ ሁሌም የምንገዛው ምግብን የለመድ ነው። በእንደዚህ አይነት መንገድ ከሆነ እጆቻችን አስተሳሰባችንም አይፈታም ማለት ነው። አምራችነትን ስናስብ ከስር መሰረቱ ጎን ለጎን ማስኬድ የሚቻል ነገር ነው ማለት አንድ ሰው ሜዲሲን ሊማር ይችላል። ኦር ሌላ ሶሻል ሆኖ የህግ ባለሙያም ሊሆን ይችላል ግን ጎን ለጎን ደግሞ አትክልቶች እንዴት መንከባከብ እንዳለበት፣ ቤት ውስጥ እንዴት ነው በቀላሉ ዶሮዎችን ማርባት የሚቻለው፣ አሳዎችን ማርባት የሚቻለው ይህንን ሳይንስ አወቀ ማለት ከገቢ ምንጭም ባለፈ ለራሱ እውቀቱን ያዳብራል፣ እንዲሁም ደግሞ አምራች ትውልድ ይሆናል ማለት ነው። ልጆች በእንደዚህ አይነት ስራዎች ላይ እንዲሳትፉ በማበረታታት የነገውን አምራች ትውልድ መፍጠር የሁሉም ኃላፊነት ነው።